እጅግ በጣም ሩህ ሩህ በጣም አዛኝ በሆነው ብዙዎችን እንጀምራለን ዛሬ አስደማሚ ወደ ነበረው በነፍስና በአንደበታችን ትዝታውን ተርከን ወደማንጨርሰው ማንጨርሰው የጉጂ ዞን ሀርቀሎ ወረዳ መንገዳችን ልናወጋችሁ ነው። የመጀመሪያው እንግዲህ ወደ ጉጂ ሄር ነው። እዚህ ደብዳቤ አምጥሰው ቢሮ ድረስ ጥቂት ጊዜ ቆይተንባቸዋል። እነሱ ካስገቡ ከወራት ከስድስት ወር እንደዚህ አካባቢ ፈሽተዋል። ያው ቁርኣኑንም ለመሰብሰብ ጭምር ነበረ ወደዚህ ቀዬ ለመጓዝ የመጀመሪያው አጋጣሚያችን። ኢማን ዲን፣ እስልምና ወንድማማችነት፣ ከናፈቁ ወንድሞቻችን ጋር መገናኘት ለተረካችን መንገድ ይከፍተልናል። ስለ ጉዟችን በኑር ቁርኣን ባንክ የመስክ ጥናት በተደረገ በጥቂት ጊዜያት ውስጥ ሁለት ሺህ የሚሆን ቁርኣን ኮፒ ለአካባቢው ማህበረሰብ ይዘን ብንጓዝም ከስፍራው ደርሰን ስንገኝ የገጠመን ግን ሌላ ነበር እዛ አካባቢ ስንሄድም ችግሮች ነበሩ ያው የእርስ ብርስ አይነት ችግሮች ነበሩና መንገድ ላይ እስከ ማደር ደርሰን ነበረ ከዛ በኋላ እየሄድንም እንደገና ከሁለት ሰዓት በኋላ ሆንና ወደኋላ ተመልሰን ለማደር በቃን በዛ ግን ስንሄድ ያልጠበቀ ነው ነበረ። መጀመሪያ ይዘን ሄድ ነው ወደ ሁለት ሺ አካባቢ ቁርኣኖች ነበርና አንድ ሜዳ ላይ ጠበቁ። ትልቅ መስጅድ አለ፣ እዛ ጠበቁ ማለት ነው፣ ሀረቀሎ ላይ ማለት ነው። በቃ እኛም ራሱ በቃ ምን ብለን መናገር እንዳለብን ግራ ገባን። ለመጀመሪያ ጊዜ ወደ ጉጂ ዞን ሀርቀሎ ወረዳ ሄድንበት አጋጣሚ ላይ የተሰማኝን ስሜት ለመግለጽ ያህል ትንሽ ጉዞ ከበድ ይል ነበረ። አካባቢው ላይ ትንሽ የጸጥታና የሰላም ችግሮች ነበሩና እነሱን አልፈን እዛ ቦታ ላይ ስንሄድ የጠበቅነው የደረሳ ብዛት እና እዛ አካባቢ ላይ የጠበቀን የደረሳ ብዛት ትንሽ ወጣ ያለ ስሜት እንዲፈጥር አድርጎ ነበረ። ምክንያቱም ቀደም ሲል በደብዳቤ ቢሮ ድረስ መጥተው ገልጸው ነበር፣ ይህን ያህል ቁጥር ያለው ደረሳ አለን እና እባካችሁ መታችሁ ጎብኙን የሚል ጥያቄ ነበረ። ብዙ ጊዜ ያው ትንሽ ቁጥሮች መጋነን ይኖራል። እንደዚህ ቁርኣንና አካባቢ ሲጠየቅ እጥረት እንዳይፈጠር ከሚል ሳቢያ አንጻር እኛ ይዘን ሄድ ነው ወደ ሁለት ሺህ ያህል ቁርአን ነበር የመጀመሪያው ዙር ጉጂ ዞን ሀርቀሎ ወረዳ። እዛ ቦታ ላይ ስንደርስ ግን የጠበቀን ማህበረሰብ ብዛት በጣም ያስደነግጥ ነበረ። ቦታው የኢድሜዳ ነው የሚመስለው። ተማሪዎች በተክቢራ ውስታዞቻቸው ከየገጠራማ ቦታዎች ሰብስበው ሀርቀሎ ከተማ ላይ ያለ አንድ ትልቅ መስጊድ ላይ ነበር ተሰብስበው የጠበቁን። እንግዲህ መጀመሪያ ወደ ጉጂ ጉዞ ስንጀምር ያው ኦብቪየስሊ ሌላ ቦታ ላይ የምናገኘውን ነገር እናገኛለን ብለን ነበረ። እዛ ስንደርስ ግን ያሰብ ነው የግምት ነው እና እዛ ጋ የጠበቀን በጣም ይለያያል። በጣም መጀመሪያ ላይ አዲስ አበባ የመጡ የዛ አካባቢ አስተዳዳሪዎች አሉ ሙስሊሙ አካባቢ ያለውን ነገሮች ማህበራዊ ጉዳዮችን እና እስላሚክ ነገር ላይ የተሾሙ ወንድሞች ወደ አዲስ አበባ መጥቶ ነበር፣ ቁርአን እያፈላለጉ የእኛን መድራሻ ይዘው ነበር እና ደባውሎ መጡ። እዚህ ሲመጡ ያው የነገሩን ነገር አለ። እንደዚህ በርካታ መድረሳዎች እንዳሉ ነው። የቅርአት ጣቢያዎች ነው የሚሉት እነሱ መድረሳ የምንለው እኛ በተለምዶ ያው ዛፍ ጥላ ስር ስለሆነ እኛ በተለምዶ ግንብ ነው መድረሳ የምንለው እነሱ ግንብ መደረሳ የሚሉት ልጆች ተሰብስበው ቁርኣን የሚቀርቡበት ቦታ ነው፣ ያው ዛፍ ጥላ ስር ነው። ቪስ ላይ እንዳያቸውና በርካታ ደረሳዎች እንዳሉ ነግረውን እንድንዘይራቸው አደራ ብለውን ሄዱ። ቃል ገባንላቸው። ጊዜ ያለፈ የሆነ ታይም ላይ በቃ ወደዛ መጓዝ እንዳለብን ወስነን ሄድን። ሀቂቃ ያ ጉዟችን በተለይ በተለይ ኦሮሚያ አካባቢ ያለውን ዲስትሪቢሽን ጊዜውን በቃ የሆነ ሪቮሉ ይሄ ምንድን ነው የሚባለው? የለውጥ ታይም ይመስለኛል። በጣም ያላየነውን ነገር ያየንበት የደነገጥንበት አጋጣሚ ይመስለኛል። ህዝቡ አቀባበል ያደረገበት መንገድ፣ ሰዎቹ ትሪት ያደርጉበት መንገድ፣ እኛን የደረሰው ብዛት እጅግ በጣም ያስደነግጥ ነበር። ከብዛትም ደግሞ ጣውላ ላይ የሚቀርቡበት መንገድ ተሸጋግሮ ዛፍ ጥላ ስር ሆኖ ሰብር አድርጎ የሚማሩበት መንገድ፣ ውስታዞቹ ያለምንም ክፍያ ዛፍ ጥላ ስር ዝናብ ሲመጣ በዝናብ አዋራውን ተቋቁሞ ያስቀሩበት መንገድ ከሌላ ቦታ ትንሽ ለየት ያለ ነበር እና ይዘነው ከሄዱ ነው አንጻር እና ሰው እዛ ጋ ካለው ማህበረሰብ ጋር ሊጣጣምልን አልቻለም። በቃ ያለን አማራጭ ወደ ሌላ ሽፍት ማድረግ ነው። አባስ በቋንቋም ይግባባ ስለነበረ እሱ መልእክቱን እንዲያስተላልፈና ና ይቅርታ እንዲጠይቅልን አደረግን ማለት ነው። ከዛ በኋላ እንግዲህ ይቅርታ ጠይቀን ለሁለተኛ ጊዜ ተመለስን። አልሐምዱሊላህ ረብልዓለሚን ቃል የገባ ነው በወር ውስጥ ይህን ነገር አከናውነን ይዘን እንደምንሄድ ነበረ ባልነውም፣ በቃላችን መሰረት ማህበረሰባችንም ጥሪ ያደረግንለት ማህበረሰብም አላሳፈረንም። ወዲያው ምላሹን ሰጠን ማለት ነው አልሐምዱሊላ፣ ይዘን ሄድን። የዚህ ጉዞ ሌላኛው አስገራሚ ገጽ በአካባቢው ተከስቶ ከነበረው የዝናብ እጥረት ረሃብና ድርቅ ከፊታቸው ተጋርጦ እያለ እጃቸው ላይ በቀለም የሚያለፉትን ሉህ ስለሚለውጣቸው ሙስሐፍ ያስቡ ነበር። ለነፍሳቸው ለልባቸው ሕይወታቸውን ለማቆየት እጃቸውን ለመና ለቀለበ ከመዘርጋት ይልቅ ልባቸውን ለቁርኣን አሰናተው ጠብቀውናል። አልሐምዱሊላህ። ለኢስላም ለዲን በዚህ ልክ ጉጉትና ናፍቆት ወደምናይበት ጉጂ ዞን ሀርቀሎ ወረዳ እንኳን መጣን እንኳን ወንድሞቻችንን አገኘን። ይህ የወንድማማችነት መገናኘት ዕለት የአዘቦት ዕለት አይመስልም ነበር ይድቅስ እንደ ኢድለት በተክቢር ደምቀን ልባችን በሐሴት ተመጦ ነበር። በጣም ልብ የሚያሞቅ የሚያስደስት ነገር አለ እዛ ቦታ። ያ ሁሉ ኪሎ ሜትር አቋርጠን መተን እንደዚህ አይነት ገጠራማ ቦታ ላይ ዲን ፍቅር ያላቸው ያ ሁሉ ሰዎች ወጥተው ሜዳ ላይ ቁርአን ለመቀበል የሚያሳዩት ሁኔታ በጣም ልብ ያሞቅ ነበረ። በአንጻሩ ደግሞ ይዘንሄድ ነው ቁርአን በጣም ትንሽ ከመሆኑ ጋር ትንሽ የማፈር ስሜት የመደበቅ ስሜት ነበረ። የአካባቢው ማህበረሰብ የኦሮምኛ ቋንቋ ተናጋሪ ነው። እኛ መሀል ወንድም አባስ ነው ኦሮምኛ ቋንቋ በደንብ የሚችለው አቀላጥፎ የሚናገረውና ያው አሁን ላይ ለዚያራ ብቻ እንደመጣንና በሚቀጥሉት ጊዜያት ግን ለኑር ቁርአን ቤተሰቦች ጥያቄውን በተደጋጋሚ አቅርበን አሳይተን ችግሩን የቁርአን እጥረት ምን ድረስ እንደሆነ ማስረጃ ይዘን ሄደን ኢንሻአላህ ሙሉ በሙሉ ለሁላችሁም አንዳንድ ቁርአን ለማድረስ እንጥራለን እንሞክራለን የሚል ቃል ገባንላችሁ። ያንደን ቁርአን ሰጥናቸው። ከዛ በኋላ ያካባቢው ያካባቢው አባቶች ትልልቅ የአካባቢው መሻይኮች ቤታቸው አስገብተው ስለ አካባቢው አንዳንድ ሁኔታዎች ነገሩን፣ ሁኔታዎች እንድናይ ባህላቸውን በስፋት እንድናውቅ አደረጉን። በጣም የሚያጅበው የለቀቁልን ቤቶች የራሳቸውን ቤት ነው። ሆቴል ያታርፉን ብለው የራሳቸው መኝታ ላይ ነበር ያሳደሩን። አካባቢውን በጣም ነው ያስጎበኙን። በጣም ብዙ ደረሳ ያለበት ሀገር እኔ እንደ ኢትዮጵያ በጣም ብዙ ቦታዎች ላይ ተጉዘናል። የጉጂ ዞንን የሚያህል ግን ወላሂ አላየሁም። እዛ እየደረሰን አድርሰን አፉ በሉን ኢንሻአላህ በቀጣይ ደግሞ እናደርሳለን ብለን ወደ አዲስ አበባ ተመልሰን መጣንና በሶሻል ሚዲያ ላይቭ በቃ ማድረስ ስላለብን ማለት ነው። ምክንያቱም እነሱ በተርም ነው የሚማሩት። መስከረም አካባቢ ላይ ትምህርት ይጀምራሉ። በእርግጠኝነት በአንድ አመት ውስጥ የተወሰኑ ተማሪ ይመረቃል። በጣም የደከሙት ደግሞ በሁለተኛው አመት ላይ በጥሩ ሁኔታ ሀፊዝ ሆኖ ወይ ደግሞ ቁርኣንን አክትመው ይመረቃሉ ማለት ነው። ወደ ኪታብ ያልፋሉ። በጣውላ ነው እንግዲህ በዛ ሲስተም ሲቀሩ የነበሩት እኛ ስንሄድ፣ ደግሞ በደንብ ነው የተሻሻለው ሲስተሙ። እዛ ደረሰን ሁለተኛ ዙር ቁርኣን አሰባስበን ስንሄድ ሀቂቃ አልጠበቅንም። ዒድ ነበር የሚመስል በቃ ህዝቡ ግልብጥ ብሎ ወጥቶ ተክቢራ እያለ ከገጠሩ ውስታዞቻቸውን አስከትለው ከኋላ ከኋላ ሆኖ ደረሶቻቸው ተክቢራ እያሉ የተለያዩ ውዳሴዎችን እያሰሙ የተለያዩ ኦሮምኛና አረብኛ ነሺዳዎችን እያሉ ነበርና የመጡት። በቃ ገርሞ ነው ቁም ቆመን ስናያቸው የነበረው። አሁንም ይዘን በሄድን ጊዜ ደግሞ ድጋሚ አሁንም እጥረት አጋጠመን ለሶስተኛ ጊዜ ማለት ነው። ማድረግ ያለብን ነገር ግራ ገባን። ማለት ለካ እነሱ 60ና ሰባ ኪሎ ሜትር አካባቢ ተነጋግረዋል ማለት እንትን አላቸው፣ ቼን አላቸው። በደንብ ብራንቻቸው የሰፋ ነው። ለመገናኘት እነሱ ጊዜ አይፈጅባቸውም። ግን የመጀመሪያው ከሰጠን በኋላ አንድ ነገር እናሳያችሁ ብለው ወሰዱን። ከወሰዱን በኋላ ወደ 250 አካባቢ በግምት 250 አካባቢ የሚደርሱ ኡስታዞች አንድ ላይ ተሰብስበው እናንተን ማናገር እንፈልጋለን የሚል ነበር። አንድ ወረዳ ማዕከል አድርገው ከ17 ሺህ በላይ ደረሶች ያሉበት አሰራር ዘርግተው በጣም በሚገርም ሁኔታ የቂራት ስነስርዓታቸውን ይከታተላሉ። ከአመት ዓመት የሚመረቁ ተማሪዎች አሉ። በሂፍዝ ደረጃ የሚያጠኑ ተማሪዎች አሉ። ሕጻናት ደረሶች አሉ። ወጣቶች አሉ። እንደዚሁም እንደተለመደው እናቶችና አባቶችም የቂራት ስነስርዓት ይከታተላሉና ሙሉ የቂራት ሁኔታው ምን እንደሚመስል፣ አሰራራቸው ምን እንደሆነ፣ ላለፉት ዓመታት በምን መልኩ እንደነበረ፣ የቁርአን ቂራት ስነስርዓቱን ሲያከናውኑ እንደነበሩ አስረዱን በጣም እርዳታ ያላቸው የተደራጁ ናቸው ገጠር ላይ እንደምናስበው አይነት አይደሉም ከከተማ የተሻለ ስልጣኔ ያለባቸው ቦታዎች ናቸው ምናልባት የቁርኣን እጥረት ብቻ ነው እነሱ ጋር ችግር ሆኖ የሚስተዋለው እና በየአካባቢው መሰባሰቢያ ዛዊያ ሀሪም የላቸውም ዛፍ ጥላ ስር ተገን አድርገው ቁርኣናቸውን ዘውትር በመቅራት ነበር ላለፉት በርካታ አመታት በርካታ ሁፋዞች ና ቃሪዎችን ከዛ አካባቢ ላይ ማውጣት የቻሉት ይህንን አይተን ከመጣን በኋላ የተቀበልነውን አማና ለመመለስ ጥረት ለማድረግ ወደ ሶሻል ሚዲያ አማራጮች መጣን ለብዙዎች ጥሪ ያደረግን አል አልሐምዱሊላህ ረቢል ዓለሚን በጣም በአጭር ጊዜያቶች ውስጥ የምንፈልገውን ያህል ቁርኣን በድጋሚ ለማሰባሰብ ችለን በድጋሚ ወደ ጉጂ ዞን ሀርቀሎ ወረዳ ለመሄድ በቅተን ነበረ ነበር። በድጋሚ ስንሄድም አሁንም ትንሽ ሰርፕራይዝ የሆነ ነገር ነበር ድራማቲክ ነገር ነበረው። ከሌሎች አካባቢዎች ላይ ከዚህ በፊት መምጣታችንን የሰሙ ደረሶች እንደዚሁ ጉዳዩ ደርሷቸው በድጋሚ መምጣታችንን ስለሰሙ ኡስታዞቻቸውን አስከትለው በጣም ብዙ ቁርኣን የሚፈልጉ በሺዎች የሚቆጠሩ ሰዎች ድጋሚ ሀርቀሎ ከተማ ላይ ማግኘት ቻለን ማለት ነው። አሁንም ጉዳዩ በጣም ማሳሳ ታሳቢ ሆነ። ከጋበዙም በኋላ እነዚያ 250 ኡስታዞች አንድ ነገር ሰጡን። ይወላችሁ እኛ ጋር የሚቀራው በዚህ አይነት መልኩ ነው። ከልሁ ባሻገር ማለት ነው። ልሁ ረጅም ጊዜ ይወስዳል ለመቅራት፣ ሰባት አመትም ስምንት አመትም ሊፈጅ ይችላል። የጊዜ ጉዳይ ስለሆነ ማለት ነው። ሀጠ ከተማሩ በኋላ ነው እኛ እንዲማሩ የምናደርገው ወደ ሙሳሐፉ የሚመጡት ማለት ነው። ይሄኛው ግን ከሙሳሐፉም ያላቸው እነሱ ጋር ሰላሳ ቦታ አንድ ቁርአን ሰላሳ ቦታ ተቀዶ ሰላሳ ቦታ ተሰፍቶ ለሰላሳ ሰው ተከፋፍሎ ነው የሚቀሩት። ያንን አሳዩን ወላሂ፣ እዛኔ በቃ የምናደርገው ነገር ነበር የጨነቀን ማለት ምን ያህል እዛ አካባቢ የቁርአን እጥረት እንዳለ ማለት ሌሎች አካባቢዎችም እናያለን፣ ግን እንደዚህ የከፋ አልነበረም። የአካባቢው ማህበረሰብ ለቁርአን ይዞለት ለመጣ እንግዳ የነበረው አቀባበል ከሁሉ ቦታዎች ላይ የተለየ ነበር። ዛሬ ላይ በጣም አመስገን እፈልጋለሁ። ያው ኦሮሚያ እንግዶችን በመቀበል ትታወቃለች። ጉጂ ዞን በይበልጥ ቁርአን ይዞ የመጣላቸውን እንግዳ መቀበል በጣም ይችሉበታል። የአካባቢው ማህበረሰብ ህፃን፣ ወጣት፣ ሽማግሌ፣ አሮጊት ሳይሉ በጣም በሞቀታ ቁርአን ይዞ የመጣልን ማህበረሰብ በጣም አስደስተን የልባችንን ተናግረን ምኞታችንን ተናግረን ፍቅራችንን ገልጸን ነው መቀበል ያለብን ብለው በነቂስ ወጥተው ከተማውን ዒድ አስመስለውት ነበር የተቀበሉን። ከዛ በኋላ በድጋሚ የመጀመሪያውን ዙር ቁርአን ሰጥተን ስንመጣ ወይም ሁለተኛ ዙር ላይ የቀሩ ተማሪዎች በዛ ቁርአን ቂራአታቸውን የተከታተሉ ተማሪዎችን ለማስመረቅ የሄድንበት አጋጣሚ በተመሳሳይ መልኩ አካባቢው ዒድ ነበረ የሚመስለው። ቁርአን ከሚቀሩበት ቦታ ወደ ሚመረቅበት ቦታ መድረሳ የተገነባበት ቦታ ጥቂት ኪሎ ሜትር ምናልባት 1 2 ኪሎ ሜትር ርቀት ነበረውና እዛ ቦታ ላይ የአካባቢው ማህበረሰብ በሙሉ ወጥተው የሚመረቁ ተማሪዎች ከፊት ለፊት በተክቢራ ድምቀው በጀለቢያና በአባያ ሴቶቹ የአማር አለባበስ ለብሰው ተክቢራ እያሉ ሙሉ የከተማው ማህበረሰብ እነሱን እያበረታታ ምናልባት ዳር ላይ ቁጭ ብለው የሚያየው ህጻናት፣ ወጣቶች ነገ ላይ እንደነሱ ለመሆን የሚያስቡ የሚጓጉ ሰዎች ትልቅ መነሳሳት ይፈጥርባቸዋል ብያምናለሁ እና በጣም ብዙ ሰዎች ወጥተው ዛ ቦታ ላይ እነሱን በመሸኘት መድረሳ የሚመረቅበት ቦታ ላይ አጠቃላይ ሁፋዞች ምናልባት መቶ የሚጠጉ ሀፊዞች እና እንደዚሁም ከሁለት ሺ በላይ ደረሶች የተመረቁበት ፕሮግራም ነበር እና በጣም ልዩ ነበር። ዛሬ ላይ በቃል ለመግለጽ በጣም ከባድ ነው። አቀባበላቸው በጣም ያማረ ነበረ። ምንም አይነት የእንግዳ ስሜት እንዳይሰማን አካባቢው፣ ሰፈራችን፣ ቤታቸው ቤታችን እንዲመስለን ያደረጉበት አግባብ በጣም ነበረ። ልብ የሚያሞቅ የነበረው ደጋግመን እንድንዘይራቸው ልባችን ላይ ትልቅ አሻራ አስቀምጠዋል። ይህን ይመስል ነበር። ቁርአኑ እዛ ደረሰ ቁርአኑ እዛ በፍሳር ተጭኖ ደረሰ እኛ በራሳችን የተወሰነውን ቁርአን ይዘን በትንሿ መኪና ሄድን ህዝቡ ሀቂቃ ማለት አልረሳም በጉጉት እየጠበቀ ነበረ ቁርአኑን መጅሊስ ግቢ ውስጥ አውርደን እንደ መጅሊስ የሚጠቀሙበት የሆነች ትንሽ ቤት አለች እዛ አውርደን ህዝቡን ጠራ ነው መጥተው እንዲከፋፈሉ። ያው ኑር ቁርአን ባንክ በዚህ አጋጣሚ ወደ ገጠር ሲሄድ ለኡስታዞች፣ ለሆነ ሰው ወይ ደግሞ ለመጅሊስ ቁርአን ሰጥነው ይመለስም። ለደረሶች ነው እጅእጅ ላይ የሚሰጠውና ና ቁርአኑ ጉጂ ደርሶ በፈሳር ቀድሞውን ሄዶ እዛ አውርደው ጠበቁን። ወሬው ተበተነ። እኛ ከኋላቸው የተወሰነ ቁርአን ይዘን ይሄድን። ከዛ በኋላ የሚሆነው እንግዲህ እዛ አካባቢ ላይ ላሉ መድረሳዎችና ለደረሳዎች ቁርአን የማከፋፈር መርሃ ግብር ነው የሚካሄደው ማለት ነው። የሚገርመው እንግዲህ ወሬው ተበትነዋል እያንዳንዱ ኡስታዝ ከገጠር ደረሳዎቹን አስከትለው በነጋተው ቁርአን ለመቀበል መጣ። ግቢው ተጥለቀለቀ። በቃ አገሩ ይሄ ምንድን ነው ከተማዋ ሌላ ኢቨንት ትልቅ ኢቨንት ያለበት ነበር የሚመስለው ጥቅጥቅ ነው ያለው በሰው። ሌሎቹ እንግዲህ መስጊድ ውስጥ እንደምንም ሆነው ከተማ ውስጥ ተከፋፍለው አደሩ። ኡስታዞቻቸው አንዳንድ ቦታ አደሩ። ቅርብ ቅርብ ላይ ያሉት ደግሞ በነጋተው ጠዋት ተነስተው መጡ። ቁርአን የማከፋፈል ሂደቱ ወላሂ በጣም ያስገርም ነበረ። ሰዎቹ የተቀናጁ ናቸው። በየገጠሩ ያሉ ከ ሁለት መቶ ሰባ ምናምን በላይ ውስታዝ እንዳለ እንግዲህ ቅድም ጠቅሰንላችሁ ነበረ ያ ሁሉ ውስታዝ በአስር በአስር ሆነው አንዳንድ አለቃ አለው እነዛ አለቃዎች ደግሞ ተሰብስቦ አለቆች አሏቸው በአስር በአስር እና በጣም የሆነ ፒራሚድ የሆነ ሲስተም ነው የሚከተሉት ብያቸዋለው እና በዛ ሲስተም እንድ በቃ ሜዳው ላይ ተበት ነው ለብቻ ለብቻ ቆሞ ማለት ነው ቁርአኑን የሚደርሳቸውን ለመቀበል አይደርሳቸውም ነበረ የሚፈልጉት ያክል ማለት ነው ግን ሁለት መቶ ደረሳ ላለው ሰማንያ ሰባ እያደረግን አንድ ለሶስት እንዲቀርቡበት፣ መቶ ደረሳ ላለው ሀምሳ አምስት መቶ ደረሳ ላለው ሁለት መቶ ሀምሳ ምናምን እያደረግን እንደምንም አደራርሰን እንግዲህ ውጤቱም በእናንተ ማየት እንፈልጋለን ብለን ልጆቹ ተክቢራ እያሉ ሀገሩ ተቀውጦ በቃ ሌላ ነገር መስለው እኛንም እየተንከባከቡን ነበረ። እዛ ቦታ ላይ በጣም በሚገርም እንዴት ብዬ እንደሚገልጽላችሁ ማላውቅም። ሀቂቃ የቁርኣን ጥማት ያለበት ማህበረሰብ ነው። ይዘንላቸው ስንሄድ በቃ ምንም አይነት እርዳታ ብትወስዱላቸው በዛ ልክ አይደሰትም ይሄ ማህበረሰብ። የሚገርመው እንግዲህ ቦረናና ጉጂ አካባቢ ያለው ነገር ታውቃላችሁ፣ ከድርቅ ጋር እየታገለ ነው የሚኖረው። በቅርበቱ እንኳን የመጣው ዝና በዝናብ ቢጦ የተነሳ በርካታ እንስሳቶች እንደሞቱባቸውና ብዙ ድጋፍ ከሀገሪቱ ከሁሉ መቅጣጫ ወደዛ ሲጎርፍ እንደነበረ ታውቃላችሁ። ይሄ ማህበረሰብ ከሆዱ ለሆዱ ሳይጨነቅ ለውሃ ሳይጨነቅ በዚህ ልክ ለቁርኣን መጨነቁ ሀቂቃ ጥያቄ ሆኖብን ነበረኛ ራሱ ምን አይነት የኢማን ጥንካሬ ነው ያላቸው ምናምን ብለን በኋላ ላይ ማጠያየቅ ያዝን። ምን ያክል ጀኔሬሽን ነው እዚህ አካባቢ እስልምና ከገባ ምናምን ብለን ስንጠይቃቸው እዚ አካባቢ ላይ ያሉ አንድ ትልቅ አባት እኔ አሉ እኔ በልጅነት ያስታውሳለሁ አያቶቼ አባቶቼ የሚሰግዱት እንዴት እንደሆነ ራሱ አያውቁም። ዒድ ለማሰግድ ከነጌሌ ነበረ 150 ብር ተከፍሎት ኡስታዝ የሚመጣው አሉ። እሳቸው ወደ 80 ዓመት 75 ዓመት ይሆናቸዋል፣ ምናልባት ከ50 ዓመት ከ60 ዓመት በፊት ማለታቸው ነበር። እና እኔ ልጅ እያለው ማስታውሰው 150 ብር ተከፍሎት ኡስታዝ ከነጌሌ መጥቶ የሚያስሰግድ ሰው 50 ብር ከፈለ ማሰገድ አይደለም፣ ከነጌሌ እዛ ድረስ ትራንስፖርት፣ የተለያዩ ወጪዎች ያሉበት፣ መመለሻ ያለበት፣ ምግብ ምናምን ሊያስፈልገው ይችላል። ና መጥቶ አሰግዱን ይመለሳል አሉ ና ሶ እንዴት ነው አባቶቻችሁ ላይ እንዲህ ከነበረ ባህላዊ ሃይማኖቶችን ነው የሚከተሉት እንጂ ያናክል እምነት ብዙም አያውቅም ነበረ ምናምን ብሎ ሲያስረዱን፣ እንዴት ነው እንዲህ የጠነከራችሁት? አንድ ሁለት ጄኔሬሽን ላይ በአንዴ እንዴት ነው እንደዚህ ሪቮሉሽን መፈጠር የቻለው? ከገጠር እስከ ከተማ፣ የገጠር ከተማ ማለት ነው። በዚህ ልክ እንዴት ነው የዲን ፍቅር ሊኖረው የቻለው? ብለን በኋላ ላይ ማጠያቅ ጀመርን ማለት ነው። ሀቂቃውን ግን ያንን ጊዜ ጨርሰን ስጦታዎች ሰጥተውን በጣም ደስ ብሏቸው፣ ወተት በማር እንደው ሀገራችን ላይ በየአቅጣጫው ይታወቃል። እንግዲህ አቀባበል እና በዛ መልኩ ከተቀበሉም በኋላ እንግዲህ የዚህን የቁርኣን ውጤት እናንተ ላይ ማየት እንፈልጋለን ብለን ተመለስን ማለት ነው። ተጨማሪ ችግር የነገሩን በወቅቱ የቦረና ላይ ድርቅ ነበር እና ድርቅ ማጋጥሟቸው ነበር እና እነዚህ ሰዎች ሳይበሉ ሳይጠጡም ሳይሉ ፍላጎታቸው ከምግብና ከመጠጥ በፊት ቁርኣኑን ነበር የጠየቁትን እኛን ማለት ነው። ስንሄድ ግን ያየነውም ነገር ይሄኛውንም ተመልክተን ስለነበረ ስንመለስ ከወንድሞች ጋር ማውራት ጀመርን። በቃ መንገድ ላይ እያልን አወራን። ከዛ በኋላ ቀጥታ ወደ ምንድን የገባ ነው ያው ሀብት ወደ ማሰባሰብ ነበረው። አልሐምዱሊላህ ሀብቱንም አሰባሰብን፣ ቁርኣኖቹንም በተወሰነ መልኩ አገኘን የምንፈልገው ቁጥር እስኪደርስ ድረስ በሚል አንድ ወር ቆየን። ከወር በኋላ ተመለስን ማለት ነው ለቢያንስ የአንድ ወር እና ከዛም በታች ስለሚሆን ግን ነብስ ማቆያ የምትሆን ለኡስታዞቹ የምትሆን ነገር ይዘን መጣን፣ ከቁርኣኑ ጋር ባሻገር ማለት ነው። ከዛ በኋላ እንግዲህ የተመለስ ነው ያንን ሰጠን ምናልን የተመለስ ነው ግን ከሁለት አመት በኋላ ነው ለኡስታዞቹም ሌሎቹ ማድረግ የምንችልበት አጋጣሚ እስኪኖር ልጆች እስኪያፍዙ ድረስ ማለት ነው። ለምን በፍጥነት እንዲያፍዙና ወደ ተግባር እንዲገቡ ስለፈለግን ማለት ነው። እስከዛ ግን መስራት ያለብንን እንስራ የሚል ነገር ተመካከርን፣ ወደ ተግባር ገባን ማለት ነው። ወደ ተግባር ከገባን በኋላ መድረሳ ሰራን። ልጆቹንም ማስመረቅ ስለነበረብን ከሁለት አመት በኋላ ወደ ሁለት ሺህ የሚደርሱ ሀፊዞች አፍርተው ጠበቁ ነው ማለት ነው። ያንን ምርቃት ላይ ተገኘን። እንግዲህ ጊዜዎች አለፉ ወራቶች ተቆጠሩ። እንከታተላቸው ነበረ። እያንዳንዱ ገጠር ቀበሌ ላይ የተመደቡ ኡስታዞች አሉ። ቁርኣኑ በስነስርት ተከፋፍሎ ወደ የገጠር ተበትነዋል። ከቁርኣን የወጡ ልጆች ደግሞ ወደ ክታብ እንዳለፉ ነው እንግዲህ የተነገረን። የቁርኣኖቹን ግን እኛ ፎሎ አፕ ስናደርጋቸው ከርመን ለማስመረቅ ወደዛ መሄድ ነበረብንና ና ሌሎችን ደግሞ ለ2017 የትምህርት ዘመን የግድ ከትምህርት ጋር ቁርኣን መጀመር ነበረባቸው ና ለእነሱም በርካታ ቁርኣኖችን ይዘን መሄድ አለብን። ምክንያቱም ቅርአት ይጀምራሉ። አምናካቸምና ያልጀመሩት ማለት ነው። ወይ ደግሞ አምናካቸምና አጋምሶ ያቆሙት ማለት ነው። እኛ ያስጀምርናቸው ከሁለት ዓመት በፊት ያስጀምርናቸው ከአንድ አመት በፊት ያስጀምርናቸው ደግሞ አክትመው ሀፍዘው መመረቅ ነበረባቸው ማለት ነው። እሱን የማስመረቅ እንዲሁም ደግሞ እዛ አካባቢ ላይ ያንን ሞራላቸውን ካየን በኋላ መድረሳ መገንባት እንደነበረብን ስላመነበት አንዳንድ ወንድሞቻችን ና የኑር ቁርኣን አባላትን አስተባብረን እዛ ቦታ ላይ መድረሳ አስገንብተናል፣ ና መድረሳውን መመረቅ ነበረበት። የ2017 ትምህርት ዘመን ተማሪዎችም ትምህርት መጀመር ነበረባቸው፣ ቁርኣን ማለት ነው። እነዛ ደግሞ ለሁለት አመት ሲቀረው የነበሩ ደግሞ መመረቅ ነበረባቸው ና ወደዛ ተጉዘን ያኔ ያኔ ነው እንግዲህ በጣም አስደንጋጩ ክስተት የተከሰተው። እንዴት ብዬ ልግለጽላችሁ? የተማሪ ወላጆች፣ ተማሪዎች፣ የሀገር ባለስልጣናት ሳይቀሩ፣ የቀበሌ አመራሮች ሳይቀሩ እነዚህ ልጆች ለማስመረቅ ወደ ስቴዲየም እየጎረፉ ነበር። አልጠበቅ ነውም ሐቂቃ በጣም ከአቅላችን በላይ ነው የሆነብን። በቃ ከተማው ሌላ የሆነ የዒድ ቀን እንኳን ሰው እንደዚህ አይወጣም። ሴቶች በአንድ በኩል፣ ወንዶች በአንድ በኩል፣ አባቶችና እናቶች ከኋላ ሆነው ተማሪዎች ደንብ ልብስ ለብሰው ለመመረቅ በቃ ላይ የሆነ ትልቅ አገሩ ላይ ያለውን ዩኒቨርሲቲ ጃሚያ ተማሪዎችን እያስመረቀ ያለ አይነት ድባብ ነው የተፈጠረው። እና ተክቢራ እያሉ መንገድ ዘግቶ ከተማ ውስጥ በቃ እዚህ ጋ ወላሂ ስሜትን እንኳ መግለጽ አልችልም። የዛን ቀን በጣም ነው የደነግጥ ነው። አናሺዶች ነበሯቸው፣ በኦሮምኛ በአረብኛ እየተቀባበሉ እያሉ ነበረ። እዛ ወደ መድረክ ደግሞ ከወሰዱን በኋላ ኡስታዞቹ ከፊት ሆኖ ደረሳዎቻቸው ዝናብ ላይ ቁጭ ብሎ ነበረ የምርቃት ስነስርዓቱን ስታደመው የነበሩት እና አልጠበቅንም። በቃ እንደዚህ ነገር አልጠበቅንም። በጣም ወላሂ ትልቅ ነገር ነው። እኛ ኢትዮጵያ ውስጥ እንደዚህ ነገር እናያለን ብለን አልጠበቅንም። ደበረበ ግን እዚህ በቃ ሀገራችን ላይ እንደዚህ ነገር አለ እንዴ ብላችሁ እስክታስቡ ድረስ ነው የምትታጀቡት። ልጆች አፍዘዋል። ያን አሊፍ ብሎ የጀመሩ ልጆች ቁርኣን አክትመዋል። ሌሎች ክታብ እየቀሩ ነበረ። በቃ በዛ ደስታ ነው ደግሞ ወደ ክታብ ለማለፍ ምንድን ነው የሚባለው፣ ሰርቲፊኬታቸውን ተቀብለው የምርቃት ፕሮግራሙ ተካሂደው እኛ መድረሳችን አስመርቀን ያን ሁሉ ተማሪ አስመርቀን ወደ አዲስ አበባ የተመለስ ነው ማለት ነው። ዓለይኩም ወረሕመቱላ ተላ ወበረካቱ። በገገመደንገመደን በገ ገመደን ማሻአላህ የሮ ዴራ በረቻ ቱርተኒ ጉያራ ን በር በየመንገዳችን በየጉዟችን ለልብ መተሳሰር ለወንድማማችነት የሚተጉ ወዳጆች አፍርተናል። የጉጂ ሰዎች ውሃ ለጠማው ወተት፣ ለጉሮሮ ፋታ ማር የሚያቀምሱ ብርቱ እንግዳ ተቀባዮች ናቸው። ኑር ቁርኣን ባንክ በተጓዘባቸው የኢትዮጵያ ገጠራማ ቀዬዎች ሁሉ በእንግድነት በራቸውን ከፍተው መደባቸው ላይ ጎናችን እንድናሳርፍ ለፈቀዱልን ሁሉ አላህ ኸይር ጀዛቸው እንዲከፍላቸው እንመኝላቸዋለን። ወደ ጉጂ ዞን ሀርቀሎ ወረዳ በተደጋጋሚ ስናቀና ቀድሞ የነበረን ቁጭት ወደ ተስፋ አድጎ ሎህ ይዘው ሲቀሩ የነበሩ ቁርኣን በፀሐይና በዝናብ ዛፍ ስር ሲቀሩ የነበሩ ደግሞ እንደ አቅም መድረሳ በመተካታችን ደስታ ተሰምቶናል። የጉጂ ሰዎችም ደስታቸውን ልክ እንደ ዒድ በዓል በአደባባይ በደማቁ ገልጸው ነበር። አጠቃላይ ጉጂ ዞን እንግዲህ በተደጋጋሚ ዛ ቦታ ላይ ለመሄድ ሞክረን ነበረ። የቁርአን ጥማታቸውን ለማስታገስ ሞክረናል። በሺዎች የሚቆጠሩ ቁርአኖችን አድርሰናል። ግን ደግሞ አማና ሰጥተውን ነበር። እንደዛ በፍቅር የተቀበሉን ሰዎች ላይ መዲና ላይ የመጀመሪያ ስደተኞችን የተቀበሏቸው አይነት አቀባበል የሞቀ ፍቅር አሳይተው የተቀበሉን ሰዎች የዲን ሂማቸው እውቀት ለማግኘት ያላቸው ፍቅርና ጉጉት ልጆቻቸውን ለማስተማር እነሱም በእውቀት የበቁ ለመሆን ያላቸው ተነሳሽነት በጣም ልብ የሚያሞቅ ተግባር ነበርና እነዚህ ሰዎች ዛሬ ላይ ቁርአን አግኝቶ አልহামዱሊላህ በዚህ ወተገነባላችላቸው ጥቂት ትንሽ የመድረሳ እየቀሩ ነው ያሉት ግን ደግሞ ባጎራባች ከተሞች ያሉ በሺዎች የሚቆጠሩ እንደዚህ አይነት የቁርአን የመቅራት ኢልም የማግኘት ፍቅር ያላቸው ትልልቅ ሰዎችና ወጣቶች እንዲሁም ደረሶች በየቦታቸው አንዳንድ መድረሳ ቢገነባላቸው ያ ሁሉ ሰው በምቾት ቢቀራ ቁርአኑን ለኢትዮጵያ ብሎም ለአለም የሚበቁ ትልልቅ መሻይኮችን ትልልቅ ዱዓትና ኡስታዞችን ማፍራት እንደሚችሉ በጣም እርግጠኝነት መናገር ይችላል ምክንያቱም ቦታው ላይ ሄደን አይተናል ፍላጎታቸውን ተመልክተናል። ሉህ ላይ የሚቀሩ ልጆች አሉ፣ ትልቅ አባቶች አሉ። እድሜ ሳይገድባቸው፣ እናቶችም የጓዳ ስራ ሳያደክማቸው ለቁርኣን ያላቸውን ጉጉትና ፍቅር አይተናል። ከኛ ጋር በነበራቸው ግንኙነት ኢልምን ለመረዳት እስልምናን ለማወቅ የሚሄዱበት ጥረት በጣም ነበር የሚገርመው። ይህ ሁሉ ሲሆን ግን ምንም ምቾት በሌለበት ቦታ ላይ ነው። ዛፍ ጥላ ስር በመሰባሰብ አንድ ጊዜ ብርድ አንድ ጊዜ ደግሞ ከባድ ፀሐይና ሙቀት እየተፈራረቀባቸው፣ እግሮቻቸው እየተበላሹ በዚህ ሁኔታ ላይ ነበረ ቂራታቸውን ሲከታ ነበሩት ነበሩትና፣ ምናልባት ይህንን ቪዲዮ የምታዩ ወንድምና እህቶች፣ እዚህ አካባቢ ላይ እንደዚህ አይነት የእምነት ፍቅር ላላቸው ወንድሞች በአቅማችን ልክ ምናልባት በመተባበር እያንዳንዱ ቦታ ላይ እያንዳንዱ ቀበሌ ላይ አንዳንድ መድረሳ አንዳንድ መስጂድ ማቆም ብንችል፣ በመረባረብ ትንሽ ነገሮችን በማጋጨትና በማዋጣት ትልቅ የሚባሉ መስጂዱና መድረሳዎችን መገንባት ብንችል ለዚህ አካባቢ ማህበረሰብ ትልቅ ውለታ ነው የምንውለው። በአንጻሩ እስልምናን ነው የምናገዘው፣ ምንደግፈው፣ ዳዕዋውን ነው የምናበረታውና፣ እባካችሁ ያለንበት የረመዳን ወቅትን በመጠቀም እንደዚህ አይነት የሰደቀቱል ጃሪያ ተግባር ላይ በመሳተፍ ጉጂ ዞንን እንደተለመደ ሁሉ ብዙ መድረሳ የምናይበት ለነዛ ደረሶች የሚመጥን የቂርአት ስነስርዓት የሚዘረጋበት እንዲሆን ጥረት እንድታደርጉ ለሁላችሁም አደራ ለማለት እወዳለሁ። እኛም ከዚህ ደግሞ ተጨማሪ የሚያስፈልገው የቁርአን መጠን ወደ ዘጠኝ ሺህ አካባቢ ነበረ፣ ያንን በደብዳቤ ልከውልናል። ማህበረሰባችንን የቲክቶክ ማህበረሰባችንን አስቸገርን። በዚህ አጋጣሚ የቲክቶክ የኑር ቁርአን ባንክ ተከታዮችና ደጋፊዎች በዚሁ አጋጣሚ ላመሰገናችሁ እወዳለሁ። በሶስት ቀን ባደረግነው የርብርብ ወደ 9 ሺህ አካባቢ ቁርአኖችን ማግኘት ቻለን። ያንንም ይዘን ለመምጣት በቃን ማለት ነው። አልሐምዱሊላህ። የነበረው ደስታ የሚገርም ነበር። ያው የመድረሳው ምረቃና የልጆች የሁለት ሺህ ልጆች ምረቃ ነበረ። በዛ ወላሂ በጣም ከሚገርመው በላይ ማለት ከሚባለው በላይ መግለጽ ከምችለው በላይ ነበረ። ደስታችንን መቆጣጠር ያቃተን በወቅቱ ማለት አልጠበቅንም ነበረ። እንደዛ የነበረው ማህበረሰብ እንደዚህ ይጠብቀናል ማለት ፍሬ አፍርቶ ይጠብቀናል ብለን አላሰብንም ነበር። አልሐምዱሊላህ ረቢል ዓለሚን በአላህ እርዳታ እና በእናንተ እገዛ ፍሬያችንን ለማየት በቅተናል። አልሐምዱሊላህ ረብል ዓለሚን። በተለያዩ ቦታዎችም ያሉትን ነገሮች ለማየት ለመቃኘት ሞክረናል። በሉህ የሚቀሩ ዛፍ ጥላስር የሚቀሩ አዋራ ላይ የሚቀሩ ብዙ ሰዎች አሉ እና እንሻላህ ያው በተጓዳኝ ለመስራት የምናስባቸው ብዙ ነገሮች አሉ እዛ አካባቢ በተለይ በተለይ የመድረሳ መገንባት ላይ ትኩረታችንን አድርገን እዛ አካባቢ ለመስራት እቅድ ይዘን እየተንቀሳቀስን ያለ ነው። እናንተም ደግሞ ማህበረሰቦቻችን ቢያንስ ቆርቆሮ፣ ሚስማር እንዲሁ ለመድረሳው ግብአት ይሆናሉ ብላችሁ የምታስቡትን እንጨት፣ ወራጅ፣ ፍልጥ ምናምን የሚባሉት ነገሮች አሉ እና እኛ ከፍተኛ እንትኖችን አደለም የምንጠይቀው ጥቂት ብር ነው የሚጠይቀው ለመዝረሰውና ነውና፣ ሁላችሁንም በአላህ ስም በዚሁ አጋጣሚ ላስቸግራችሁ ወዳለው ያው እናንተ ጋር ብዙ ነገሮች አሉ ሰደቃ የምታወጡታለና ያንን ወደኛ ብትሰጡን በአመቱ ልክ እንደዚሁ የደረስንበትን ወይም ደግሞ ያለንበትን ሁኔታ የምናሳውቃችሁ ይሆናል ማለት ነው።